አሁን ያለበት ስሜት አንቺን ሊረዳሽም ሊቀርብሽም የሚችልበት አይነት ስሜት አይደለም። እኔ ምን ብዬ እንደማስረዳሽ አላውቅም። እኔ ምንም ነገር የሰማሽኝ ነው። ግፍ ተፈጽሞብኝ ነው ያለሁት እኔ

እኛ የዩትዩብ ቪዲዮ እየሰራ ነው። ለፋሚሊዎች እንትን ለማለት ነው። እሺ፣ ምንድን ነው? አይ ካሜራውን አቁም ብራዘር። እስኪ አንድ ጊዜ ወይ የማ መጀመሪያ ለማውራት ታውቂኛለሽ ማለት ነው። እዚህ ላይ የተከታተለው ነበር እእ ደስ ማለት እኔ ላይ ለምን ነገሮች እንደሚበረቱ አላውቅም። ላይ ብቻ ይመስላል ነገሮች ብርትት ያሉብህ ይመስል። ሁሉም ሰው ላይ እኮ ፈተና ይመጣል። እኔ አሁን እዚህ ጋ እንድታለቅ ስም አልፈልግም። ጠንካራ ሆነክ እኔም መካሪ ሆኜ ሳይሆን በቃ ነገሮችን ሁላችንም እግዚአብሔር ያበርታን። በቃ አንተም ጠንካራ መሆን ያለብህ እንደዚህ ስሜታዊ ስትሆን ማየት በጣም ያብረኝና ጠንካራ ነው ማለት ያለብህ። ማለትም ነገሮች ፈተናዎች የበዙብኝ ነው እና ሰላም ውድ ቤተሰቦቻችን፣ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት እንግዲህ ሰላማችሁ በዝቶ ይበለልኝ። ዛሬ እንግዲህ ከሁለት ከሶስት ቀን በኋላ መጥቻለሁ ወደ እናንተ። ያው የመጣሁት አንዳንድ ነገሮችን ላውራችሁ ብዬ ነው እና ያው እንግዲህ ከዚህ በፊት የተፈጠረውን አንዳንድ ነገሮችን አይታችኋል። በዛ ዙሪያ የተሰማኝ ነገር ትንሽ ለናንተ ላካፍላችሁ ብዬ ነው የመጣሁት። ጓደኛዬም ትመጣለች፣ ያው እሷም ደግሞ ያየችውን ብዙ ያሳለፍነው ነገር እናንተ ለማቅረብ እሷም የመጣች ነው ሄድካን ስለዚህ ያው እንግዲህ ባለፈው እንግዲህ ከቤዚ ጋር የተያያዘ ነገር ነው ማወራችሁ። ማለትም ያው ቤዚ ጓደኛዬ ናት። ያው ፍቅረኛዬ ብትሆን ደስ ይለኝ ነበረ። ያው እንግዲህ አሁን ላይ ያው እግዚአብሔር ይመስገን ተደባድበንም ሆነ ጣው ተፈጥሯል። ግን ያው ከዚህ በኋላ ያው ህይወት ይቀጥላል እና እኔ ደግሞ ያው ነገሮችን ለማረጋገጥ ነበረ ይሄድኩት ባለፈው። ግን ያው ማይሆን ነገር ተፈጥሯል። ያንንም እኔ እንደዛ ለማድረግ ፈልጌ አይደለም። በሰዓቱ የተፈጠረውን ነገር አይታችኋል። ና ያው እንደዚህ አይነት ድርጊት ለመፍጠርም አይደለም ወደዛ የሄድኩት እኔ ማለትም ሁለቱን በሰላም ላናገራቸው ብዬ ነበር። ግን ያው ያልተገባ ነገር ተናገሩ። እሷም ቤዛም ትንሽ አግሬሲቭ ሆና ነገሮችን በቃ ያልተገባ ነገር ስትናገረኝ እኔም ስሜታዊ ሆኝ ነበር። እና ያው እኔ እሷን ስለወደድኳት እና ስላፈቀድኳት ነው በሰዓቱ እንደዛ የሆንኩት እንጂ ያው እሷ ጋርም ለመጣላት፣ እሱ ጋርም ለመደባደብ የሆነ ነገር ለመፍጠር አደለም። እኔ እንደዛ አይነሳ አደለም፣ ግን ነገሮች አላስችል ብለኝ ነው እንደዚህ አይነት ነገር የተፈጠረው። ብቻ ግን ግን ያው እግዚአብሔር ይመስገን ምንም አልሆንኩም። ሰው ላይም ብዙ ጉዳት አለ አላደረስኩም። ምንም ነገር ግን ያው በሰዓቱ የተፈጠረው ነገር ነው። ይጸጥቶኛል ማለት ነው። በቃ መጣላትና መደባደብ እንደዛ አይነት ነገር ውስጥ መግባት ሳልፈልግ ገብቼ ነው የመጣሁትና ያው እናንተን ለእናንተ ነገሮችን ግልጽ ላድርግላችሁ ብዬ ነው የመጣሁት። ያው ከዛ በላይም ምን የተደርጎብኝ አይቻለሁ። ብቻ ያው ነገሮች ከባድ ናቸው፣ እኔ ላይ የመጡ ያሉ ነገሮች በጣም ከባድ ናቸው። ትንሽ ነገሮች እየከበዱኝ ነው ያሉት እና እስኪ ኤርካን ትምጣና አንዳንድ ነገሮችን ለእናንተ ግልጽ አድርገን እንናገር። ምክንያቱም እሷ የምታውቀው ነገር ስላለ ለእናንተ ግልጽ የምናደርገው ነገር ይሆናል። ብዙ ነገሮችን እሷ ናት የምታውቀው። ብዙ ነገሮችን ለእናንተ ግልጽ አድርጋ ትናገራለች። እኔ የምናገራቸው ነገር ይኖራል እና እስኪ አብረ የምናየው ነገር ሆ መታለች

እነዚህ ባይሆን ደስ ይለኝ ነበር ማለት ማድረግ ያለብኝ ነገሮች ማለት እኔ ብዬ ሁላቸውም ማድረግ ይ ና እንደዛ ባይሆን እንደዛ ባትጣሉ ናም ደስ ይለኛል፣ ማለት ደስ ይለኝ ነበረ። አይ ምንም እኮ አንቺ ያደረግሽው ነገር የለም። አንቺ እውነቱን ለመናገር እኔ እኔን ከዛ ስቃይ ውስጥ እንደወጣ ነው እኔ ልትረጅ ይቻልሽው እሱ አሁንም ረድተሽኛል ብዬ ያስባለሁኝ ግን ያው አይ ስለ መርዳት ማያው መረዳት መርዳት፣ እውነቱን ማወቅ ክላንት አሪፍ ነው ብዬ አስባለሁ። በእርግጥ ግን በዛ ልክ ደሞ እንደዚህ ሆነ ሳይኩናም ደሞ ምን አለ ነገሮችን ባልነገርኩት እና ባልድን ማለት እንደዚህ አይነት ነገሮች ወይ ባልተፈጠሩ ወይ ባላወራሁላስ እስከምል ነው። አይ እንደዛ አይደለም እኮ ሂድ ከይ እኔን ለመርዳት ነው ይህን ነገር ያደረግሽው። ባጭር አማርኛ እኔ እንደረዳሽኝ ነው የቀጠርኩት እንጂ እዛ ጋር የሆነ ጸብ ለመፍጠር፣ ከሰው ጋር እንድጣላ፣ እኔን ለማለያየት ያደረግሽው ነገር አይደለም። ገባሽ? ለእኔ ብለሽ ነው የወንድምና የእህትነትሽን ነው ለእኔ ለመውጣት የሞከርሽው ገባሽ? እንጂ እኛን ለማለያየት፣ እኛ ሄደን እንድንደባደብ፣ እንድንጣላ ያደረግሽው ነገር የለም። አዎ እሱ በእርግጥ አዎ። ግን ነገሮች በዚህ ልክ እኔ ይከፋሉ ብዬ አላሰብኩም ነበረ። እንደዛም ትደባደባላችሁ ምናምን። በእርግጥ አንተ ጋር ያለው ስሜት ከፍ ያለ ሆኖ እንደዛ አይነት ነገሮችን ብታደርግም ግን ደግሞ በዛ ልክ ቤዛም ያው እኔ እንጃ አላቅ ምን አይነት ነገር ውስጥ እንዳለች ለኔ ለራሱ ግራ ገብቶኛል። ከዛ በኋላ እኔንም እያወራችኝ አይደለም፣ ግን ያው ማታወራኝ አይፈረድባትም። ምክንያቱም መጥቼ ለአንተ የነገርኩት ነገር እና እሷ መታ እንደዛ የሆነች የነበረው ነገር ይደብራል። በእርግጥ ግን ትላንት ያየሁት ቪዲዮ ላይ ነው። ከዛ በፊት ምን ሰሩ ያየሁት ቪዲዮ ላይ በጣም ከባድ ነገር ተፈጥሯል። አዎ እኔ እሱ መጣላቴ በእርግጥ ትክክል አይደለም። እዛ ጋር ሄጄ እኔ የሄድኩትም ደግሞ ሄጄ ለመደባደብ ልጁን ለመጉዳት እሷን ለመጉዳት አይደለም የሄድኩት፣ ግን ከአንቺ የሰማሁት ነገር አለ። ያንን ነገር ደግሞ ሄጄ ለማረጋገጥ ነበር። ይሄን ያሳብ ተረዳሽኝ። ግን እዛ ጋር ለማረጋገጥ ሄጄ ኃይለ ቃላት የተናገረችኝ እሱም ቢሆን ደግሞ አግሬሲቭ እየሆነ ምናምን በቃ ነገሮች አለ። በቃ እልህ ያዘኝ። በቃ እዛ ጋር እንዴት ለምን ምናምን በቃ ተሙ ለምን እንደዚህ ትሆናለ? በቃ ብዬ ከራሴ ጋር ራሱ ጨቃጨቅ ነበር። በቃ እሱም እሷ የምትናገረው ነገር ትክክል ማለት እስካሁን የተፈጠረው ነገር ተፈጥሯል፣ ግን ደግሞ በቃ ከዚህ በኋላ ላለው ነገር ምናምን ራስህን ማጠንከር እና ያለብህ ብዬ ነው ማስበው። በዚህ ልክ ከዚህ በላይ መጎዳት አለብህ ብዬ አላስብም። ነግሬሃለሁ በፊትም። አንተ መጎዳት ባለብህ ልክ ማድረግ ያለብህን ነገሮች አድርግ። በዚህ ልክም እንደዚህ ለእንትን ለማለት አትሞክር ምናምን ብያለው። ና ነገሮች እግዚአብሔር ሁሉንም ነገር የሚያመጣብን ህይወታችን ውስጥ ለበጎ ነው ብዬ ነው የማስበው። ምክንያቱም አንድ ነገር ያንን ሰው ለመፈተን ወይም ደግሞ በዛ ህይወት ላይ የሆነ ነገር ሲፈጠር በሰዓቱ፣ በእርግጥ እኛ ምንም ላይ መስለን ችግሩ ብቻ ነው የሚታየን። ማለት እኔ አሁን መካሪ ሆኜ የራሴን ነገር ረስቼው ምናምን አይደለም ግን ማለት ብዙ ነገሮችን አሳልፌያለሁ፣ ግን ደግሞ ያ ነገር የተፈጠረው እግዚአብሔር ለአንተ ጥሩ ነገር ሊያመጣልክም ቢሆን ይችላል። እንድታለቅ ስም አልፈልግም። ጠንካራ ሆነክ ማለት እኔ መካሪ ሆኜ ሳይሆን በቃ ነገሮችን ሁላችንም እግዚአብሔር ያበርሳ። በቃ አንተም ጠንካራ መሆን አለብህ። እንደዚህ ስሜታዊ ስትሆን ማየት በጣም ደብረኝ እና ጠንከር ነው ማለት ያለብህ ማለት ነገሮች ፈተናዎች የበዙብኝ ነው እና ሰው ሁሉ ላይ ፈተና ይበዛል። ከበደኝ ታውቂያለሽ አሁን አንደኛ ሰው ጋር ዝም ብዬ የተጣላው ነው ምናምን ስልሽ፣ ያው ፍቅር የሚባለው ነገር እኔ እንደዚህ ቀላል ነገር መስሎ ነበር ከዚህ በፊት የሚታየኝና አሁን ላይ ግን ነገሮች በጣም ፈተና እየሆኑብኝ ነው። ሱማ ይገባኛል፣ ሁላችንም ላይ ነው ፈተና እየሆነብን ያለው። በቃ በዙሪያች ያስጠላል፣ ሁሉም ነገር ያስጠላል አደለ። ይሄ ግን የሆነ ሰዓት ጥሩ ነገር ያመጣልናል ብዬ የማስበው ነገር ነው። ማለት የሆነ ሰዓት ጥሩ ነገር ያመጣልናል ብዬ አስባለሁ እና አንተ ደግሞ እንደዚህ እኔ ጠንካራ እንደሆንክ ነው የማውቀው፣ በፊት የድሮውን ጥንካሬ እንድታመጣ ነው ፈልገው። ገባህ አይደለ እና ኤድካዬ፣ ግን እውነት ስለ ሁሉም ነገር በጣም አመሰግናለሁ። ማለትም እኔ እንደዚህ ከጎኔ ሆኖ ሆነሽ እንደዚህ ስላትናናሽ ማለትም ማንም አጠገቤ ላይ እንዲመጣ አልፈለኩም ነበር ነገሮችን አንቺ ግን መተሽ ለፊበቅ ምንድን ነው ታሁነ አይደለ ቪዲዮ የቀረጠ ነው። እኛ የዩቲውብ ቪዲዮ እየሰራ ነው፣ ለፋሚሊዎች እንትን ለማለት ነው። ምንድን ነው፣ ካሜራውን አቁም ብራዘር። እስኪ አንድ

ቪዲዮን በእናትህ አቁም፣ ብራዘር አቁም። ምንድን ነው ነገሩ? እኔ ግራ እየገባኝ እኮ ነው እኮ ግራ ገብቶኝ ነው። እያስረዳን በጣም ግን አንድ ነገር ብቻ ቶሎ አውሪው እና ሴት በመሆኔ አንፃር እንትን ሊሆን ይችላል ማለት ነው። ድፍረት ሊሆን ይችላል። ምንም ከመው እኔ በጣም አይ አንቺ እየቀለድሽብኝ ነው መሰለኝ። እኔ አሁን ስለ ፍቅር የሚገባኝ ሰዓት አይደለሁም። እሺ፣ አንደኛ ይሄን የምትይኝን ነገር አሁን ዛሬ መጥተሽ እንደዚህ አይነት ነገር ላል ምንም ላዳምጥሽ አልችልም። አሁን እኔ ይኸውልሽ፣ አንደኛ የእኔ እናት አታዝንም፣ ግን ታዝናል አይ ታውራት ጨርሼ አይደለም ደግሞ ተደጋጋሪ፣ ሌላ ነገር ላይ ነኝ እያለኝ እኮ አንቺ ሙዲ አሽብሽ። ማርያም ሙዲ ግን ያ ልጅቷ ደስ የምትል ደስ የምትል ምናምን እኔ ደስ እንደዚያ ማለት ፈልጌ ሳይሆን አሁን ደስ የሚለኝ ነገር ላይ ግን እኔ ማለት እና አየሁት ከሆነ እዚህ ልትዝናኝ ነው። ጊዜ አጋጣሚዎች ግን ይገርማሉ። ማለት ማለት መታ አጋባችሁ ታ አንደኛ ያለሁበትን ስታተስ ምናልባት አይተሽ ከሆነ ቪዲዮ ላይ ዩቲብ ላይ ነው ያየው። ስለወድሃለሁ ምናምን እንደዛ አልሽ አይደለ? እዛ ላይ ያለሁበትን ሞመንት አይተሻል አይደል? ስለ እሱ ጉዳይ እያወራ ነው እሷ። እኔ አሁን ላይ አንቺ ማወራሽ ነገር እኮ የለም ተረዳሽ? እኔ የራሴ ጉዳይ ላይ ነኝ ያለሁት። አሁን ሰው ስለ ፍቅር ቢያወራኝ የሚገባኝ ሰዓት ላይ አይደለም ያለሁት። እኔ አሁን አንቺ የምትይኝ ነገር ምንም በፍጹም ላምንሽ ነገር ላይ ሁኔታ ግን፣ እኔ አጠገቡ ምን አንደኛ ያለች ጓደኛ በጣም በጣም በመድኃኒዓለም አሁን ስለ ፍቅር ነው የምሰማበት ሰዓት እኮ አይደለም እንዴ! አረ ሂርካን በእናትሽ ትያት፣ ነገር ካለ ብያት። እኔ ምንድነው የሚያንቀጠቅጥ ነገር እኮ የለም። እኔ ተንቀጥቅጬ ስንት ነገር አሳልፋለሁ። ምን ላይ እንዳለው ታውቂያለሽ? አፍቅራ ታውቂ፣ አፍቅሬ ነው የምትሰቃየው። እኔ ስለዚህ እየተሰቃየሁ ካለው፣ አንቺ ደግሞ መተሽ እንደዚህ አይነት ነገር እንዴት ሆቴል በተሰበርክበት ነገር ነው የጠገንካለው። እኔ ማንም ጠጋኝ ጠጋኝ ምናምን አልፈልግም እኮ አሁን ይሄ ጥገና ምናምን የሚያስፈልገኝ ሳት እኔ አሁን ከራሴ ጋር አርልለውም ያለውት እሷ፣ ቢያንስ የሆነ ነገር እንድታወራልኝ የሆነ ነገር እንድትለኝ፣ ለፋሚሊዎች ደግሞ የሆነ ነገር እንድታደርስ ስለፈለግኩ ነው የጠራሁ። በጣም ስለጨነቀኝ ማለት ነው። ገብቶሻል። ከሰው ጋርም ተጣልቼ ስለሆነ ያለው እንጂ አሁን አንቺ መተሽ ወድሃለሁኝ፣ ዩቲዩብ ላቀሃለሁ፣ አፈቅርሃለሁ ምናምን ምትኝ ነገር ምንም እንደዚህ ይሄ የሽንገላ አማርኛ እኔ የምሰማበት ሰዓት አለ እኔ እንደዛ አይደለም የምሬን ነው እኔ ላይ ፊልም ልትሰሪ ከሆነ በሂደት እኮ የምታየው ነገር ይሆናል ፍቅሬ ሂደት ምናምን አይደለም እኔ አሁን እንደዚህ አይነት ነገር ላይ አይደለሁም ቆይ አንተ አንተ ለምንድን ነው አንዴ ማለት አማ አንደኛ ነገር አሁን በእርግጥ ማንም ሰው ያፈቅራል አይደለም ለምን አፈቀርሽ እያልኩኝ አይደለም ታሙ አንቺ ጋር አንተ ያለህበትን ስሜት አውቃለሁ ስሜታዊ እየሆንኩ ምንድን ነው ታድያ የምትይው አንቺ አይ አፍታፍቀረም ምናምን እያልኩኝ አይደለም አብራችሁ ምናምን እያልኩኝ አይደለም እኮ። ምንድን ነው ምክንያቱም ምን ነው እኔ ለምን አጠገቡ ያለ ሰው ለምን አያይም? ዝም ብሎ ለምን ለማትወደው ነው። እና አሁን አንቺ መውደድሽን ይዘሽ ተረጋግተሽ ብትጃጅ። ምክንያቱም እሱ ያለበት ሁኔታ ደስ አይልም። ማለት ቆይ ተሙ እይ። እኔ አሁን ያለህበት ሁኔታ ሳይገባኝ ቀርቶ አይደለም። በዚህ አይነት ሁኔታ ላይ መታሰብ እንደዚህ ባትል ደስ ይለኛል። ሂዱ፣ በቃ እናንተም ሂዱ። እኔ አሁን ምንም እኔ ከአንቺ ጋር አንዳንድ ነገር ላውራ ብዬሽ አይደል እንዴ የደወልኩልሽ ማፈቅርክኝ ነበር ስለምን ማፍቀር ነው የምታወሪኝ ያለውበት ሁኔታ ሰው እንደው ከ ካለው ነገር አኳያ እንኳን ተረድተሽ አታወሪም እንዴ ዝም ብለሽ መተሽ እኔ ያፈቅርሃለሁ አወድሃለሁ ይሄ እኮ ምን የ ሕፃን ልጅ አማርኛ እንዴት ታወሪያለሽ እንዴ እኔ በቃ ከአቅሜ በላይ ሆኖብኝ ነው እኮ የነገርኩህ እንጂ አቅም በላይ ምናምን የሚባል ነገር እኮ አይደለም። ምንድን ነው ምንድን ነው የምትኝ? አሁን እኮ እንደዛ አይነት ነገር ላይ አይደለም። በቃ ሆነ ብሎ ፈጣሪ ያገናኘል። በቃ ሌላ ጊዜ እናወራለን በእናት እሺ፣ ቆይ እስኪ ሄዳችሁ አውሩ በቃ እሺ። አሁን እሱን አፈቅረዋለሁ ያልሽው ነገር

እኔን ታረጂኝ እሺ። እይ ማማ፣ እዚህ በዚህ ቁንጅና ነው እኔ ባልወደው አይገርምሽ? አይ ነገር እኮ ትክክል እኮ፣ ላንቺ ነው እኮ ትክክል፣ ለእሱ ግን ትክክል አይደለም። ገባሽ? እሱ አንደኛ ነገር በጣም የሚያፈቅራት ልጅ አለች። እሺ፣ ሲቀጥል ደግሞ እሱ አሁን ላይ እሱ አልፈልግህም ማለት አይደል? አልፈልግህም ብለዋለች። በእርግጥ በእርግጥ አልፊ፣ ለምን አጠገቡ ያለ ሰው እንደምናይ አሁን አንቺ ድንገት መተሽ ሊያፈቅርሽ ያፈቅሩሽ አይችልም። እኔ አፍቅረኝ እኮ አይደለም እንድቀርበው ፊት ይስጠኝ ነው እያልኩ ያለሁት አሁን ያለበት ስሜት አንቺ ሊረዳሽም ሊቀርብሽም የሚችልበት አይነት ስሜት አይደለም። እኔ ምን ብዬ እንደማስረዳሽ አላውቅም። የሰላምን ግፍ ነው የምታወሪው

የምትየው ሁሉ እውነት ለመሆኑ ወድጅ መጥላታል።